በሚሊዮኖች ልብ ውስጥ ፍርሃት ሲነክስ፣ ተስፋ እንደ ሻማ ሲቀልጥ፣ ሁሉም ነገር ያከተመ ሲመስል፣ አንድ ሰው ብቻውን በድፍረት ሊቆም እንዴት ይችላል? የአንድ ግለሰብ እምነት የብዙሃኑን የተስፋ መቁረጥ ማዕበል ሊገታስ እንዴት ሆነለት? በታሪክ መዛግብት ውስጥ ስሙ በወርቅ ቀለም የተጻፈ ሆኖም ብዙዎች ታሪኩን የማያውቁት ይህ ጀግና ማን ይሆን? ህዝቡ በሙሉ ተስፋ ቆርጦ ወደ ኋላ ሊመለስ ሲዘጋጅ፣ ይህ ሰው ግን የአምላኩን ቃል ኪዳን አጥብቆ በመያዝ ፍርሃትን ተጋፈጠ። በእምነቱ ብቻ ሳይሆን በድርጊቱም የማይቻለውን ለማድረግ ተዘጋጀ። በልቡ ውስጥ የአንበሳን ድፍረት የተሸከመ መሆኑን ሊያረጋግጥም ተነሳ። የብዙዎች ልብ በፍርሃት ሲርድ፣ እርሱ እንዴት እንደጸና፣ እንዴት የአምላኩን ተስፋ አጥብቆ እንደያዘና በመጨረሻም የድል አክሊልን እንዴት እንደተቀዳጀ በዝርዝር እንመለከታለን። ይህ ታሪክ በጨለማ ውስጥ የተስፋን ብርሃን፣ በፍርሃት ውስጥ የድፍረትን ኃይል፣ በተስፋ መቁረጥ ውስጥ የእምነትን ጥንካሬ የሚያሳይ ድንቅ ማስታወሻ ነው። ይህ የካሌብ አስደናቂ ታሪክ ነው። እስራኤላውያን ለ430 ዓመታት በግብፅ ባርነት ተይዘው ሲኖሩ ነፃነት የሚባል ቃል ከህሊናቸው መዝገብ ተፍቆ የባርነት ቀንበር የአካላቸው ብቻ ሳይሆን የመንፈሳቸውም ጠባሳ ሆኖ ነበር። ቀን ከሌት ላባቸውን አንጠፍጥፈው የግብፅን ግዙፍ ከተሞች ሲገነቡ ልባቸው ግን በሐዘን ያለቅሳል። የጭቆናው ክብደት እንደ ከባድ ሸክም ጫንቃቸውን አግብጦት ነበር። ግፉ ሲበዛ የህፃናት ለቅሶ ከእናቶች ዋይታ ጋር ተቀላቅሎ ወደ ሰማይ ይጮህ ጀመር። አምላክ ሆይ መቼ ነው የምታየን? መቼ ነው ከዚህ መከራ የምታወጣን? የሚሉ ጥያቄዎች ተበራከቱ። ወራት ዓመታትን እየተኩ የተስፋ ጭላንጭል እየደበዘዘ ጨለማው እየገዘፈ መጣ። የሕዝቡ ሥቃይ ጣሪያ ሲነካ፣ የጭቆናው መጠን ከአቅም በላይ ሲሆን፣ ድንገት ካልታሰበ አቅጣጫ የመዳን ብርሃን ፈነጠቀ። በቤተ መንግሥት ያደገው ሙሴ ለዚህ ታላቅ ተልእኮ ተመረጠ። አይበገሬውን የፈርዖን ልብ፣ የበኩር ልጆች ሞት የግብፅን ምድር በዋይታ ሲሞላ ተንበረከከ። በዚያች አስፈሪ ሌሊት እስራኤላውያን በችኮላና በተስፋ ከግብፅ ምድር ወጡ። ነፃነታቸው ግን ገና አልተረጋገጠም። የፈርዖን ጦር በንዴትና በጥላቻ ተሞልቶ ከኋላቸው ይከተላቸው ነበር። ከፊታቸው ግዙፉ ቀይ ባህር፣ ከኋላቸው ደግሞ የሚያሳድዳቸው ጠላት እየገሰገሰ ነው። የሕይወት ጉዟቸው ያበቃ በመሰለበት ሰዓት ግን የአምላካቸው ክንድ እንደገና ተዘረጋ። ሙሴ በበትሩ ባህሩን ሲመታው ለሁለት ተከፈለ። ውሃው እንደ ግድግዳ ግራና ቀኝ ቆሞ በደረቅ መሬት ላይ ተሻገሩ። የፈርዖን ጦር ባህሩ ውስጥ ሲገባ ግን የተከፈለው ውሃ አንድ ሆኖ ዋጣቸው። ይህ የእግዚአብሔር ታላቅ ማዳን በታሪካቸው ውስጥ የማይረሳ ምዕራፍ ሆነ። ይህ ሁሉ ግን የጉዟቸው መጀመሪያ እንጂ መጨረሻ አይደለም። ከፊታቸው ሰፊና አስቸጋሪ በረሃ ይጠብቃቸዋል። ነገር ግን አምላካቸው ከዓለት ላይ ውሃ እያፈለቀ ከሰማይ መና እያወረደ መገባቸው። ቀኑን በደመና ሌሊቱን ደግሞ በአምደ ብርሃን መራቸው፣ ጥበቃውንም አላጎደለባቸውም። እስራኤላውያን የአምላካቸውን ታምራት እያዩ በምድረ በዳ ለረጅም ጊዜ ከተጓዙ በኋላ በመጨረሻ የተስፋይቱ ምድር ከነዓን ደጃፍ ላይ ደረሱ። ሆኖም ግን ወደዚች ምድር መግባት ቀላል አይደለም። ከነዓን በፈተናዎች የተሞላች የማይታወቁ ሕዝቦችና ግዙፍ ከተሞች ያሉባት ምድር ሆናለች። በዚህ ወሳኝ ወቅት ሙሴ ከእያንዳንዱ የእስራኤል ነገድ አንዳንድ ተወካይ እንዲመርጥ በአጠቃላይ ዐሥራ ሁለት ሰዎችን እንዲለይ በእግዚአብሔር ታዘዘ። የነዚህ ዐሥራ ሁለት ሰዎች ተልእኮ ወደ ከነዓን ምድር በድብቅ በመግባት የምድሪቱን ሁኔታ፣ የህዝቧን ጥንካሬ፣ የከተሞቿን አወቃቀርና የመከላከያ አቅሟን መሰለል ነበር። ይህ ተልእኮ የእስራኤላውያንን የወደፊት ጣፈንታ የሚወስን በከፍተኛ ጥንቃቄና ብልሃት መከናወን ያለበት ከባድ ኃላፊነት ነው። ሙሴ የአምላኩን ትእዛዝ ተቀብሎ ከየነገዱ የተመረጡትን አስራ ሁለት ሰዎች ለየ። ከእነዚህ መካከል ከይሁዳ ነገድ የተወከለው ካሌብና ከኤፍሬም ነገድ የተወከለው ኢያሱ ይገኙበታል። ካሌብ በድፍረትና በእምነቱ ጥንካሬ በሕዝቡ ዘንድ ልዩ ቦታ ነበረው። ኢያሱም የሙሴ ቀኝ እጅ በመሆን አመራርና ጥበብን የተማረ ለወደፊቱ ታላቅ ኃላፊነት የተዘጋጀ ሰው ነው። ሙሴ ለአስራ ሁለቱ ሰላዮች ግልጽ መመሪያ ሰጣቸው። ወደ ምድሪቱ ግቡና ተመልከቷት። ሕዝቧ ጠንካራ ነው ወይስ ደካማ? ጥቂቶች ናቸው ወይስ ብዙ? የሚኖሩባት ምድር መልካም ናት ወይስ ክፉ? ከተሞቻቸው የተመሸጉ ናቸው ወይስ ክፍት የምድሪቱ አፈር ለምነው ወይስ ደረቅ? ዛፎች አሉባት ወይስ የሉም በማለት የምርመራቸውን አቅጣጫ አሳያቸው። በተጨማሪም የምድሪቱን ምርት ለማየት ከፍሬዎቿ ናሙና ይዘው እንዲመለሱ አዘዛቸው። ይህ ሁሉ መረጃ እስራኤላውያን ወደ ተስፋይቱ ምድር ሲገቡ ሊያጋጥሟቸው የሚችሉትን ተግዳሮቶችና እድሎችንም ለመገምገም ወሳኝ ነበር። አስራ ሁለቱ ሰላዮች የሙሴን መመሪያ ተቀብለው በድብቅ ጉዞአቸውን ጀመሩ። የአባቶቻቸው ምድር ከፊታቸው ተዘርግታለች። ግን ምን አይነት ምስጢር ይዛ ይሆን? እንዴት ያለ ህዝብ ይኖርባት ይሆን? ከተሞቿስ ምን ይመስላሉ? እነዚህ ጥያቄዎች አእምሯቸውን እያወኩ በጥንቃቄ እርምጃቸውን ቀጠሉ። ለአርባ ቀንና አርባ ሌሊት የከነዓንን ምድር ከደቡባዊው ምድረ በዳ እስከ ሰሜናዊ የሊባኖስ ተራሮች ድረስ አሰሱ። ያዩት ነገር በቃላት ለመግለጽ የሚከብድ፣ ህልም የሚመስል ነገር ነበር። ምድሪቱ በውሃ የተባረከች ለምለምና አረንጓዴ ናት። ሸለቆዎቿ በእህል የተሸፈኑ፣ ተራሮቿ በእንስሳት የተሞሉ ናቸው። አየሩ ንጹሕ፣ የፀሐዩዋ ብርሃን ደስ የሚያሰኝ ነው። ሰላዮቹ ይህንን ሁሉ ሲመለከቱ ልባቸው በሐሴት ተሞላ። አምላካቸው ቃል የገባላቸው ምድር ከጠበቁት በላይ እጅግ የተባረከች መሆኗን ተረዱ። የምድሪቱን ለምነትና የተትረፈረፈ በረከት ለማረጋገጥ ከወይን እርሻዎች መካከል ግዙፍ የወይን ዘለላ መረጡ። በተጨማሪም ከሮማንና ከበለስ ፍሬዎች ናሙና ወሰዱ። እነዚህ ፍሬዎች ወደ እስራኤላውያን መንደር ሲደርሱ ታላቅ ደስታን እንደሚፈጥሩ ተስፋ አደረጉ። የስለላ ተልእኳቸው በዚህ ብቻ አላበቃም። የከተሞቹን ሁኔታና የሕዝቡን አኗኗር በጥንቃቄ መረመሩ። አንዳንድ ከተሞች ጠንካራ ቅጥሮች ሲኖሯቸው፣ ሌሎች ደግሞ ክፍትና በቀላሉ የሚጠቁ ይመስላሉ። ቀጥሎ የሕዝቡን ቁጥርና የጦር ዝግጅታቸውን ለመገመት ሞከሩ። ይህ ሁሉ መረጃ እስራኤላውያን ምድሪቱን ለመውረስ ሲነሱ ሊያጋጥሟቸው የሚችሉትን ተግዳሮቶች ለመረዳት ወሳኝ ነበር። ካሌብና ኢያሱ ከሌሎች ሰላዮች በተለየ መልኩ የአምላካቸውን ተስፋ በልባቸው አጽንተው ይዘው ነበር። የፍሬዎቹን ግዝፈትና የምድሪቱን ለምነት ሲመለከቱ አምላካቸው ታላቅና ቸር እንደሆነ የበለጠ ተረዱ። ምንም እንኳን ከፊታቸው ፈተናዎች ሊኖሩ እንደሚችሉ ቢያውቁም በአምላካቸው ላይ ያላቸው እምነት አልተናወጠም። ከአርባ ቀናት በኋላ አስራ ሁለቱ ሰላዮች ተልኳቸውን አጠናቀው ወደ እስራኤላውያን ሰፈር ሲመለሱ ሕዝቡ በጉጉትና በተስፋ ተሞልቶ እየጠበቃቸው ነበር። ከግብፅ ምድር ከወጡ ጀምሮ ሲናፍቋት የነበረችው የተስፋይቱ ምድር ዜና ምን ይሆን? ሰላዮቹ ሙሴና አሮን ፊት ቀርበው የምድሪቱን ግኝቶች መዘርዘር ጀመሩ። በእርግጥም ወደ ተላክነው ምድር ገብተናል፣ እርሷም ወተትና ማር የምታፈስናት፣ ፍሬዋም ይሄ ነው በማለት ግዙፉን የወይን ዘለላ ከሮማንና ከበለስ ጋር አሳዩአቸው። ሕዝቡ ይህንን ሲመለከት ልቡ በደስታ ተሞላ። የደስታ ጩኸትና እልልታ በሰፈሩ ውስጥ አስተጋባ። ነገር ግን ይህ የደስታ ስሜት ብዙም አልቆየም። አስሩ ሰላዮች ፊታቸው በፍርሃት ተሸፍኖ፣ ድምፃቸውም እየተንቀጠቀጠ ያዩትን አስፈሪ ነገር መናገር ጀመሩ። በምድሪቱ የሚኖሩ ህዝቦች እጅግ የበረቱ ናቸው። ከተሞቻቸውም የተመሸጉና እስከ ሰማይ የደረሱ ናቸው። በዚያም የኤናቅን ልጆች አይተናል። የኤናቅ ልጆች በግዝፈታቸውና በኃይላቸው የሚታወቁ አስፈሪ ተዋጊዎች ነበሩ። ሰላዮቹ ቀጠሉ፣ እኛ በፊታቸው እንዳንበጣ ነበርን። እነርሱም እንደዚሁ አዩን። ምድሪቱ የምትበላ ነዋሪዎቿንም የምትውጥ ናት። እነዚህ ቃላት በሕዝቡ ላይ ሽብር ፈጠሩ። የደስታ ጩኸታቸው ወደ ዋይታና ወደ ለቅሶ ተለወጠ። ልባቸው በፍርሃት ቀለጠ፣ ተስፋቸውም ጨለመ። ወደ ግብፅ ብንመለስ ይሻላል የሚሉ የተስፋ መቁረጥ ንግግሮች ከየአቅጣጫው ሲሰሙ ጀመር። የአምላካቸውን ታላቅነት፣ የቀይ ባህርን መከፈል፣ የመናውን መውረድ፣ ሁሉንም ረስተው ከፊታቸው ያለው ፈተና ብቻ ታያቸው። የኤናቅ ልጆች ግዝፈትና የከተሞቹ ጥንካሬ አስፈራቸው። አስሮቹ ሰላዮች የአምላካቸውን ቃል ኪዳንና ኃይል ከመናገር ይልቅ የጠላትን ጥንካሬና የራሳቸውን ደካማነት አጉልተው አሳዩ። ንግግራቸው የሕዝቡን እምነት መሠረት አናጋ። በሰፈሩ ውስጥ የነበረው ደስታ ወደ ጥልቅ ሐዘንና ተስፋ መቁረጥ ተለወጠ። ሙሴና አሮን የሕዝቡን ዋይታና የሰላዮቹን ተስፋ አስቆራጭ ንግግር ሲሰሙ ልባቸው በሐዘን ተሰበረ። ይህንን ሁሉ ተአምራት ያየ ሕዝብ እንዴት እንዲህ በፍጥነት ተስፋ ሊቆርጥ ቻለ እንዴት የአምላኩን ቃል ተጠራጠረ? ሲሉ አሰቡ። የአስሩ ሰላዮች ተስፋ አስቆራጭ ንግግር እንደ ሰደድ እሳት በሕዝቡ መካከል ተሰራጭቶ ሰፈሩን በዋይታና በድንጋጤ ሞላው። ሕዝቡ በሙሴና በአሮን ላይ ማጉረምረም ጀመረ። ለምን ከግብፅ አስወጣችሁን? እዚያው ብንሞት ይሻለን ነበር እያሉ ጮሁ። የአምላካቸውን የተስፋ ቃል ረስተው በፊታቸው ያለውን ፈተና ብቻ ያዩ ነበር። በዚህ ተስፋ አስቆራጭ ሰዓት ካሌብና ኢያሱ ግን በጽናት ቆሙ ልባቸው በሐዘንና በቁጭት ተሞልቶ የህዝቡን ፍርሃትና የሌሎቹን ሰላዮች እምነት ማጣት በዝምታ ይመለከቱ ነበር በድንገት ካሌብ ከህዝቡ መካከል ወጥቶ በሙሴ ፊት ቆመ ድምፁ በድፍረትና በእምነት ተሞልቷል የህዝቡን ዋይታና ማጉረምረም ዝም በማሰኘት እንዲህ ሲል ተናገረ እንውጣና ምድሪቱን እንውረስ አምላክ ከእኛ ጋር ከሆነ በርግጥም ልናሸንፋቸው እንችላለን። ቃላቶቹ እንደ ነጎድጓድ አስተጋቡ። ብዙዎቹ በድንጋጤና ባለማመን ተመለከቱት። እንዴት እንዲህ ያለ ነገር ሊናገር ቻለ? የኤናቅ ልጆች የተመሸጉትን ከተሞች አላያቸውም? ምን ሲሉ አሰቡ። ካሌብ ግን ንግግሩን ቀጠለ። ምድሪቱ እጅግ መልካም ናት። አምላክ በእኛ ደስ ከተሰኘ ይህችን ወተትና ማር የምታፈሳ ገር ይሰጠናል። የምድሪቱን ህዝብ አትፍሩ አምላከኛ ጋር ነው፣ በማለት የህዝቡን ልብ ለመመለስ ሞከረ። ነገር ግን የእስራኤላውያኑ ጆሮ ለእምነት ቃል የተዘጋ ይመስላል። ይባስ ብሎ ህዝቡ በንዴት ተቆጥቶ ካሌብና ኢያሱን በድንጋይ ሊወግራቸው ተነሳ። በዚህ ጊዜ የእግዚአብሔር ክብር በመገናኛው ድንኳን ላይ ተገለጠ። ብርሃኑ አይንን የሚያሳውር ፣ ግርማውም ልብን የሚያርድ ነበር። እግዚአብሔር ለሙሴ እንዲህ ሲል ተናገረ ይህ ሕዝብ እስከ መቼ ይንቀኛል? ይህን ያህል ተአምራት በመካከላቸው አድርጌ ሳለ እስከ መቼ አያምኑኝም? በመቅሰፍት እመታቸዋለሁ አጠፋቸዋለሁም። አንተን ግን ከእነርሱ ለበለጠና ለበረታ ሕዝብ አደርግሃለሁ። ሙሴ ግን ለሕዝቡ ባለው ጥልቅ ፍቅርና በአምላኩ ቸርነት ላይ ባለው እምነት ምክንያት በፊቱ ተደፍቶ ይቅርታ ለመነ። አምላክ ሆይ ይህን ሕዝብ ብታጠፋው ሌሎች ሕዝቦች አምላካቸው ወደ ተስፋይቱ ምድር ሊያስገባቸው ስላልቻለ በምድረ በዳ አጠፋቸው አይሉምን? እንደ ምሕረትህ ብዛት ከግብጽ ጀምሮ ይቅር እንዳልካቸው አሁንም ይቅር በላቸው። የሙሴ ልመና የእግዚአብሔርን ልብ አራራ። ነገር ግን ስለ ሕዝቡ እምነት ማጣት እግዚአብሔር እንዲህ ሲል ፈረደ። በእኔ ያላመኑት ለአባቶቻቸው ቃል የገባሁትን ምድር አያዩአትም። ይልቁንም ልጆቻቸው ወደ ከነዓን ይገባሉ። እናንተ ግን በምድረ በዳ ትወድቃላችሁ። ስለ እያንዳንዱ የስለላ ቀን ለአርባ 40 አመት የኃጢአታችሁን ፍዳ ትሸከማላችሁ። የተስፋይቱን ምድር ባይናቸው አይተው ሊገቡባት ጥቂት ሲቀራቸው በእምነታቸው ጉድለት ምክንያት ከበረከቱ ተለዩ። ለአርባ 40 አመታት በምድረ በዳ መንከራተት፣ መከራና ስቃይን መቀበል የእምነት ማጣታቸው ውጤት ሆነ። ነገር ግን ለሁለት ሰዎች የተለየ ተስፋ ተሰጠ። እግዚአብሔር ስለ ካሌብ እንዲህ አለ፣ ባርያዬ ካሌብ ግን በሙሉ ልቡ ስለ ወደ ተስፋይቱ ምድር አስገባዋለሁ፣ ዘሩም ይወርሳታል። እንዲሁም ኢያሱ ሙሴን ተክቶ ህዝቡን ወደ ተስፋይቱ ምድር እንደሚያስገባ ተናገረ። ካሌብና ኢያሱ በአስቸጋሪ ሁኔታዎች ውስጥ በአምላካቸው ላይ ያላቸውን ጽኑ እምነት በማሳየታቸው ከትውልዳቸው ተለይተው የተስፋው ተካፋዮች ሆኑ። የሌሎቹ ፍርሃትና ተስፋ መቁረጥ ሳይጋባባቸው በአምላካቸው ላይ በመታመን የማይናወጥ አቋም በመያዛቸው ታላቅ ሽልማትን ተቀበሉ። በአምላኩ ላይ ያመፀውና የተስፋይቱ ምድር ለመግባት ያልታደለው ትውልድ በምድረ በዳ ወድቆ ቀረ። የካሌብና የኢያሱ ትውልድ ግን የአምላካቸውን ቃል እየጠበቁ የስደቱን ዘመን በጽናት አሳለፉ። አሁን የእስራኤል ልጆች በኢያሱ መሪነት የዮርዳኖስን ወንዝ ተሻግረው ወደ ከነዓን ለመግባት ተዘጋጅተዋል። የተስፋው ፍጻሜ ቀርቧል። በዚህ ወሳኝ ወቅት ካሌብ ዕድሜው ሰማንያ አምስት ደርሶ ነበር። ጉልበቱ ደክሟል። እምነቱ ግን ቅንጣት ታህል አልጎደለም! የአምላኩ ቃል ኪዳን በልብ ውስጥ እንደ ችቦ ይበራ ነበር። ካሌብ ወደ ቀድሞ የስለላ ጓደኛውና የአሁኑ የእስራኤል መሪ ኢያሱ ቀረበ። ፊቱ በቁርጠኝነትና በእምነት ተሞልቷል። ኢያሱ ሆይ አምላክ በሙሴ በኩል ለሁለታችን የተናገረውን ቃል ታስታውሳለህ? ያኔ አስራ ሁለታችን ምድሪቱን ለመሰለል በተላክን ጊዜ! እኔና አንተ ብቻ ነበርን የአምላካችንን ቃል ኪዳን አምነን ህዝቡን ያበረታ ነው። በዚያን ቀን ሙሴ አምላክህ እግሮችህ የረገጧትን ምድር ለአንተና ለልጆችህ ለዘላለም ይሰጣል በማለት ቃል ገብቶልኝ ነበር። እነሆ እግዚአብሔር እንደተናገረው በሕይወት ጠብቆኛል። ስለዚህ አሁን አምላክ በዚያ ቀን እንደተናገረው ይህችን ተራራማ አገር ኬብሮንን ስጠኝ። አንተም በዚያን ቀን እንደተመለከትከው የኤናቅ ልጆችና ታላላቅ የተመሸጉ ከተሞች በዛ አሉ፣ ነገር ግን አምላክ ከእኔ ጋር ነውና አሸንፋቸዋለሁ ሲል በቁርጠኝነት ተናገረ። ኢያሱ የቀድሞ ጓደኛውን የማይናወጥ እምነትና ድፍረት በአድናቆት ተመለከተ። ይህ ሰው ከብዙ ዓመታት በፊት እንዳደረገው ሁሉ አሁንም በአምላኩ ላይ ሙሉ በሙሉ ይተማመናል። ከዚህ በኋላ ኢያሱ የካሌብን ጥያቄ በደስታ ተቀብሎ እጁን በላዩ ላይ ጭኖ ባረከው። የኤናቅ ልጆች ይኖሩበት የነበረችውን ኬብሮንንም ለካሌብ ሰጠ። ይህ ክስተት የካሌብ የግል ድል ብቻ አይደለም፤ ይልቁንም የአምላክ ታማኝነትና የእምነት ኃይል ግልጽ ማሳያ ነው። ካሌብ በእምነቱና በድፍረቱ የማይቻል የሚመስለውን ነገር ለማድረግ ተነሳ፤ አምላኩም ከእርሱ ጋር በመሆን ድልን ሰጠው። ኬብሮንን መውረሱ ለብዙ ዓመታት በልብ ውስጥ ሲጠብቀው የነበረው የተስፋ ፍጻሜ ነበር። ይህ ድል ለቀሪዎቹ የእስራኤል ነገዶችም ታላቅ መነሳሳትን የፈጠረ በአምላካቸው ላይ ያላቸውን እምነት ያደሰ ነበር። የካሌብ ታሪክ በዚህ ድል ወደ ላቀ የጀግንነትና የእምነት ከፍታ ተወነጨፈ። ካሌብ በአስፈሪ ፈተናዎች ውስጥ ሳይደናገጥ በአምላክ ላይ ሙሉ በሙሉ በመታመን ተስፋ የተደረገለትን የተቀበለ የጀግንነትና የእምነት ተምሳሌት ነው። የካሌብ ትሩፋት በጦር ሜዳ ባገኛቸው ድሎች ብቻ የተወሰነ አይደለም። የእርሱ ታሪክ እምነት በተግባር እንዴት እንደሚገለጥና በአስቸጋሪ ሁኔታዎች ውስጥም ቢሆን በእግዚአብሔር ላይ መደገፍ እንዳለብን ያስተምረናል። ብዙዎች በፍርሃትና በተስፋ መቁረጥ ሲዋጡ፣ ካሌብ ግን የአምላኩን ቃል ኪዳን አጥብቆ በመያዝ የማይናወጥ አቋሙን አሳይቷል። ይህ ድፍረቱና እምነቱ ለታላቅ ክብር አብቅቶታል። የእርሱ ታሪክ ዛሬም ቢሆን በሕይወት ውጣ ውረድ ውስጥ ለሚያልፉ ፈተናዎች ለሚያጋጥሟቸውና ተስፋ ለመቁረጥ ለሚዳዳቸው ሁሉ ታላቅ ብርታትን ይሰጣል። ካሌብ በአምላኩ ላይ ባለው ጽኑ እምነት የዘመኑን ፈተናዎች ተቋቁሞ የተስፋውን ቃል ለመቀበል እንደበቃ ሁሉ እኛም በአምላካችን ላይ በመታመን ከፊታችን ያሉትን ተግዳሮቶችን ማሸነፍ እንችላለን። የካሌብ ሕይወት እውነተኛ እምነት በሁኔታዎች ላይ የተመረኮዘ ሳይሆን በእግዚአብሔር ኃይልና ተስፋ ላይ የተመሠረተ መሆኑን ያስገነዝበናል። ምንም እንኳን መንገዱ ረጅምና አስቸጋሪ ቢሆንም እግዚአብሔር ላይ የሚታመኑ ቃሉን የሚጠብቁና በድፍረት ወደፊት የሚራመዱ የመጨረሻ የድል አክሊልን እንደሚቀዳጁ የካሌብ ታሪክ ሕያው ምስክር ነው ከብዙ በጥቂቱ የዳሰስነው የታላቁ ሰው የካሌብ ታሪክ ይህንን ይመስላል እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ በእግዚአብሔር ስም እናመሰግናለን ሰላም እግዚአብሔር ከሁላችን ጋር ይሁን አሜን